በመጨረሻ መንገድ ይቺ የጎዳና ተዳዳሪ ሆናለች። በሌላ በኩል እንግዲህ ሳሮን እና ሉሲ አይጥና ድመት ሆነዋል። ሳሚ ከአቅሙ በላይ ሆኖበት እንግዲህ አልቻላቸውም። እንዴት ነው አይጥና ኮብራ የሆኑብኝ እነዚህ ሁለት ልጆች? ችግሩ ምንድን ነው? በእኔ ምክንያት ላይ ሁሉ የምትጣሉት ወይስ ምንድን ነው ብሎ ጠይቋቸዋል። ሳሮን እንግዲህ ታዲያ ከአንተ ውጭ ማን አለ ሌላ የምንጠላበት ማለት እንግዲህ? ሁለቶች በጣም ሲጨቀጨቁ ነበረ ሴቶች እንግዲህ። ሉሲ በሳሚ ትቀናለች። ያቺ ሳሮን የምትባለው ከሳሚ አጠገብ እንድትደርስ አትፈልግም። አትፈልግ ይህ ደግሞ ሳሚን በጣም ስለምትወደው ስለምትቀና፣ በዚህ ምክንያት በጣም የሚነጫንጫሉ ሲታዩ፣ በሌላ በኩል ሱራፌል እንግዲህ ሚስቱን ሚስቱን ቤዛን ማለት ነው እስኪ እንደው ስለ ሳሚ የምታውቂውን ነገር ነገር ንገረኝ በማለት ጠይቋታል። ሳሚን እንዴት ነው የተዋወቅሽው? ከመጀመሪያው እስከ መጨረሻው እኔ ማወቅ እፈልጋለሁ ብሎ ሲጠይቃት እንግዲህ ቤዛ ስለምትወደው ባለቤቷን የሁሉም ነገር በግልጽ ነግረዋለች። ቲጂም እንግዲህ ለቤዛ ደውላ ሰራተኛ ይላክብሽ እንግዲህ ሮቤ ነው ብላ ለማጣላት ሞክረ ነበረ። በዚያ የተነሳ ቤዛ በጣም ተናዳ ቲጂ፣ እኔ ሽ ማቲኝ ከሆነ ከዚህ በኋላ ነው ፖሊስ ነው የምልክብሽ፣ ምንድን ነው ስነስርዓት የማይኖርሽ ብላ ነግራታለች። ለሳሚን እንግዲህ ከአሁን ከአሁን ቤዛም ምን አደረጓት እያለ ጨንቋል ማለት ነው። ያሰብላት ይገኛል። በሌላ በኩል ሱራፌልም ማን የደወለልሽ ሆ ማለት ባለቤቱ ቤዛም ጠይቋታል። ቤዛም እንግዲህ የደወለችው ያች ልጅ ናት፣ ምንም በቃ አታፍርም እኮ አሁንም ተመልሳ ደወለች በማለት ተነግረዋለች። ቆይ ይቺ ልጅማ ዋጋውን መስጠት ያለብኝ እያለ ሲፎክር አደረ ማለት ይቻላል። ጠዋት ሆነና እንግዲህ ቤዛ ቀጥ ብላ ዶክተሩን ለማግኘት ከሱ ሰፈር ሄዳለች። ከአካባቢው ከገባች በኋላ እንግዲህ እንደተለመደው ሶራፌል ቤት ነበረ። ዶክተርም እንግዲህ በአካባቢው ስትመጣ ደንግጧል ማለት ነው። ቆይ ምን ነው እንደባለፈው፣ አይዞህ አታስብ፣ እኔ ቤት ልግባ ብያለሁ፣ አላስቸግርም። ዛሬ እንኳን የሆነ ነገር ልነግር ነው የመጣሁት ዶክተር ብላ መኪና መንገድ ላይ ማለት ይቻላል ማናገር ትሞክራለች እንግዲህ ዶክተር ሮቤልን ቤዛ ቢገባሽ እኔ የማደርገው እያንዳንዱ ነገር አንቺን ለመጠበቅ ነው፣ ከጠላቾችሽም ከምንም ከምንም ላንቺ ብዬ እኔ ስንት ነገር የማጣው ያለ ይነግራታል ማለት ነው። ቤዛ ደግሞ ለእኔ ብለን ምንም ነገር ማድረግ አይገባም፣ የራስህን ህይወት ኑር ብላ ነግረዋለች። እሱ ግን የሚሰማ ሰው አይደለም ግን ዶክተር ሮቤለ ዚጋ ምንድን ነው የሚለው ለአንቺ ብዬ ነው እንዲህ ሆኖ ይላል። ግን እኮ የራሴ ህይወት የለኝም አንቺን እየጠበኩ ነው ይላል። የራሱ የሆነ ህይወትማ አለው። እንግዲህ በስልክ ሲያወራ ሰምተን አደጋግመን። ታዲያ ቤዛን እያጮረበራት ነው ወይስ ደግሞ ምንድን ነው ነገሩ? እህቴ ምናምን ውዴ ምናምን የሚላት። ቤዛም እንግዲህ ዶክተርን ካገኘችው በኋላ ለማንኛውም እኔ የመጣው አንድ ነገር ልነግር ነው ሰላይ ከኔ ቤት እንደላክብኝ ቲጂ ነግረኛለችው ማለት ስትነግረው እንዴት እንደዚህ ትለኛለች? በማለት እንግዲህ በጣም ይበሳጫል። ቤዛን እንግዲህ እኔ ሰላይ አላኩም በማለት ለማሳመን ይሞክራል። ቤዛ ደግሞ አላምንም ትለውና ጥሎት ትሄዳለች። በዚህ የሚተነሳ ይች ትሄጂ ማትረባቅ ወይም መዋልከዋን የሚሰጣት እያለ ይፎክራል። ከፎከረና ከዛተ በኋላ እንግዲህ ቤዛም ወደ መኪና ከገባች በኋላ እስኪ ጓደኛዬ ትሄጂ እንግዲህ አሁን የሚመጣብሽን ነገር ቻየው እስከ ዛሬ እኔ ሁኜ የነበረ ዝም ያልኩሽ በማለት እንግዲህ ከራሷ ጋር ትነካከራለች። ሳሮንም እንግዲህ በጠዋቱ ቁርስ እየሰራች ነበር። እና ቤዛ እባክሽ ሳሮን፣ ማን ያላከሽ ግን እዚህ ቤት እንደሆነ ሰዎች ለመጉዳት በጣም ፈጣን ናቸው፣ ይቀርቡኛል፣ ቶሎ ነው የሚጎዱኝ በማለት ትነግራታለች። ለማንኛውም የማግዝሽ ነገር ካለ እኔ አግዝሻለሁ፣ ግን እባክሽ እንዳትጎጂኝ በቃ ሮቤኒ ላከሽ ወይ ሳሚ ብላ ለማጣራት ስትሞክር እንግዲህ ሳሮን ሁለቶችንም አላውቅም ብላ ትሸመጥጣታለች ማለት ነው። በዚህ የተነሳ ቤዛ ብዙም አልተጫነቻትም። ምክንያቱም ለምን እንዲህ አረባክሽ ነገር ብላ አላስጨነቀቻትም። ግን በቃ ጥሩ ሰው እንደሆነች እና ለሷ እንደምታስብላት አድርጋን የነገረቻት እንግዲህ ሳሮንም አረኔ ማንንም ጋር አላቅም ትላታለች ማለት ነው እሺ ከሱራፌል ጋር እዚህ ፊት ትውውቅ ነበራችሁ ብላ ስጠይቃት ምንም ትውውቅ የለኝም በማለት አሁንም ነይ ካደች ተመልሳ እንግዲህ ተመልሳ ከካደች በኋላ እንግዲህ ወደ ስራዋ ሄዳለች ድሪት ቤዛም እንግዲህ ሱራፌል ተነስቶ ከሆነ ባክሽ ቀስቅሾ ቁርስ ደርሷል ብለሽ እንግዲህ ጠሪልኝ እጥራታለች ሰራተኛም እንግዲህ ሽ በማለት ትሄዳለች ማለት ነው ወደ ስራዋ እንግዲህ ይቺ ሰሮን የተባለችው መልካም ሴት ሳትሆን አይቀርም ስራውን በአግባቡ ነው የምትሰራ በዛ ላይ ደግሞ ሳሚን ምንም እንዲበድላት ቤዛን አትፈልግም። በባልና በሚስት መካከል እንዳይገባ እያደረገችው ነው። አሁን በጣም ነው የሚወዳት፣ ይሳሳላታል እና ምንም እንዲያደርጋት አይችልም። ስለዚህ የራስህን ሕይወት ብትኖር እየተሻለ ነው እያለች ለሳሚ የተመክረዋለች። ሳሚ ግን እየሰማ አይደለም። ያ እባብ ነው፣ አስመሳይ ነው። በጭራሽ እንደዚህማ ሊቀየር አይችልም በማለት በጣም ይናደዳል። እንግዲህ ሁላቸውም፣ ቤዛም ከባሏ ጋር ወደ ካፌ ወጣ ብላ ነበረ አጀሪት የቤት ሰራተኛ እንግዲህ ተደብቃ ነበር የመጣችው ወደ እነ ሳሚ ቤት። እነ ሳሚ ቤት መታ ብዙ ነገሮችን ለማውራት ሞክረዋል። የተፈጠረውም ነገር ምንድን ነው፣ እያንዳንዱ ነገር ንገሪ ሲላት እዛ ቤት የተፈጠረ ነገር የለም። የተፈጠረውን ብቻ ሳይሆን የምትነግረኝ ያየሽው ነው፣ የሰማሽው ሁሉ ነው ይላታል። እሷም እንግዲህ ስለ ባልና ሚስት መልካም ነገር ነው የነገረችው። ሳሚ እያመን አይደለም፣ በጭራሽማ ሊቀየር አይችልም ያተገሰ እያለ መሰደብ ጀመረ። ጠዋት እንግዲህ ተዘቀደም ብሎ ለዚች ሳራ ወይም ደግሞ ሳሮ ለምትባለው ልጅ ስልክ ሲደውል ነበረ። በዚህ የተነሳ ሉሲ በጣም ትናድዳለች። የሌሊቱ አልበቃ ብሎ ደግሞ በጠዋትም ይሄን ስልክ ተቀጠቅጠዋል አይደለም። አሁን ቁርስ ትበላለህ አበላን በማለት እንግዲህ ተናዳ ሳሚ ስታናግረው ነበር። ሳሚ ደግሞ እንደ ያረ ምንድነው ድርፍ ቁጣ ቁጣ የሚልሽ ተረጋጊ፣ እበ ማለት ለማረጋጋት ይሞክራል። ሉሲ ተመጫምጫለች ማለት ነው። ምክንያቱም ከሳሩን ጋር ስለሆነ እያወራት ያለ ሆኖም ስልኩን ከዘገ በኋላ ትመጣለች። በሌላ በኩል ቤዛና ሱራፌል እንግዲህ ካፌ ቁጭ ብለው እኔ የምልሽ ቤዛ ግን ለምንድን ነው ስለ ሳሚ ማን ነግሬኝ እንዴት ተዋወቃችሁ ይላታል ያው እንዳየው ሆነው ምንም የምነግር ነገር የለም ብላ ስታወረው ቤዛ እኔ አንቺን ማጣት አልፈልግም ከአሁን በኋላ እውነቱን ብንገሪኝ ጥሩ ነው በቃ ከመጀመሪያው እስከ መጨረሻው እባክሽ ንገረኝ ይላታል። እ እሺ በእርግጥ ጉዳዩ በጣም ያስቅ ነበረ። በዛ ሰዓት ያው ለመጀመሪያ ጊዜ እንግዲህ እየተዋወቅ ነው እንደዚህ ነው በማለት ጉዳዩን አጠር አድርጋ ለማስረዳት ትሞክራለች። ያው እኔ ከስራም ሽቼ ስመጣ ሳሚ የእኔን ቢል ሊሰር ሊሰርቅ ገብቶ ነበረ። በአጭሩ ሳሚ ሌባ ነው። ምን ይላል? አዎ ሌባ ነው ሌባ ነው እና ያኔ ቲጂ እንግዲህ ከሰራችው ወጥ ላይ መርዙን ስትጨምር አይቷት ስለነበረ እሱ ተደብቆ ከዛ ቤት በጣም አምሽቶ ጠበቀኝ። ከዛ ሌላ ወጥ ሰርቶ በላን ትለዋለች። ከዛ ሱራፌልም በቃ ለዛ ነው አይደል፣ ምንም ነገር ያልሆንሽው በጣም በዛ ሰዓት በጣም አምሽቶ ነው የወጣ ከኛ ቤት በጣም ለሊት ለሊት ነው የወጣው። እሱ በኖርማ የሞች ነበር፣ አሁን አታገኘኝም ነበር ትለዋለች። እንግዲህ ሱራፌል በጣም ይጸጸት እና ለካ እንደዚ አይነት ትልቅ ባለውለት የዋለልኝን ሰው ነው እንደዚህ በጣም ቁም ስቅሉን እያበላሁት ያለሁት ብሎ ወደ ራሱ ይመለሳል ማለት ነው። እንግዲህ ሳሚን ትልቅ ባለ ውለታዬ ነው ብሎታል። በአሁኑ እህቱን ሊያሳክማት ይችላል ማለት ነው። እንግዲህ ባለ ውለታዬ ናት ካለ ሊያሳክብለት ይችላል፣ ጠብም አይፈልግም ማለት ነው። ሰሩን ከመጣሽ በኋላ ባለቤቱን በጣም ነው የምወዳት፣ በጣም ይሳሳላታል በማለት ያየችውን የሰማችውን ነገር ትነግረዋለች። እንግዲህ ሳሚ ከሁለት ሴቶች ጋር ሆኖ ይጨቃጨቃል። በጣም ሊስማሙ አልቻሉም። ሉሲና ሳሮን እንግዲህ ይቀባበሉታል ሳሚን ሳሚ በቃ ሊያረጋጋቸው አልቻለም ይህም የተነሳው እንግዲህ በእሱ ምክንያት ነው ሁለቱም ስለሚወዱት ይጨቃጨቃሉ ሉሲ መሳደብም ጀምራለች ዞር በይ ለምን መጣሽ ሄጅ እያለች ነበር ሳሮንም ምን አገባሽ ቆይ ምንድን ነው እንደውም እውነቱን ልንገርሽ ሳሚ አይወድሽም ከመጀመሪያውንም ጀምሮ ትላታለች ሉሲ በዚህ የተነሳ እንግዲህ ዱላ ትገጥማለች ማለት ነው ከሳሮን ጋር ሳሚ ለማገላገል ይሞክራል ቆይ ግን። እግሬና ሞኛል ብለሽ አልነበረ ወይስ አውቀሽ እዬሽ መጣሽ ነው ይላታል። እንግዲህ ከዛ ቀደም ብሎ እስኪ በቃ ተዘጋጅ ወደ እራት እንወጣለን ምናምን ብሏት ነበረ። ሉሲም ይሄን አጋጣሚ በመጠቀም እንግዲህ ሳሮን ለማውሸቅ የምትነግድ ነገር ካለ ተሮ ተናገር እያለ እዛ ራት ለሚያር ነው ብላት ትናገራታለች። ምን አለ በቃ ንገርኛ ከሉሲ የምደብቃን ነገር የለም ከመጀመሪያው እስከ መጨረሻው አብራ የነበረች በቤዛ ጉዳይ ብሎ እንግዲህ ሳሚን እንድንግራቸው ያደርጋል። ሳሚ እንግዲህ ሳሮን ያለችውን እያንዳንዱ ነገር አላመነም። በሌላ በኩል እንግዲህ ለብቻዋ የነገረቻት አንድ ትክክለኛ እውነት አለ። ሳሜን ባክሽ አረጋጊው ጥሩ ሰው ነው። ከሱራፌል ጋር እንታዋወቅ ነበረ ሴተኛ አዳሪ እንደሆንኩ ምናምን ነግሬው አስፈራርቸው ገንዘብ ተቀብያዋለሁ እና ጥሩ ሰው ነው። በጣም ነው የሚወዳት አለቻት። ይህን ነገር ለሱ ዝንገሪ ማለት ነው እንግዲህ የነገረቻት። በመጨረሻም እንግዲህ አችሪቲች ገሳሚ ጋር ለመስራት አብራ ቁጭ ብላለች። ጠላቶቻችን አንድ ስለሆኑ አብረን እንስራ በማለት እንግዲህ ተቀምጠዋል። ተሮቤልም እንግዲህ በጣም አንቆ ሲያሰቃያት ነበር ቤዛን። ዛሬ ቪዲዮችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።